በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጸሎትና ክርስቲያናዊ ህይወት። ጸሎት ክርስቲያኖች ከሚያከናውኗቸው መንፈሳዊ ተግባራት ውስጥ አንዱ ነው። ክርስቲያን በጸሎት የሚተጋ ሰው ነው። ያለ ምግብ ሰው መኖር እንደማይችል ሁሉ ክርስቲያንም ያለ ጸሎት መኖር አይችልም። ከውሃ ውስጥ የወጣ ዓሣ ሕይወት እንደማይኖረው ሁሉ ከጾም ከጸሎትና ከንስሓ ሕይወትም እየተለየ ክርስቲያን የሞተ ነው፤ ሕይወት የሌለው በነፋስ ብቻ የሚንቀሳቀስ በድንም ይሆናል፤ መጸለይ ሕይወት ነውና፤ አለመጸለይ ደግሞ የነፍስ ሞት ነው። ጸሎት የክርስቲያኖች የነፍስ ምግብ ነው። ያለ ጸሎት መንፈሳዊ ሰው መሆን አይቻልም። ያለ ጸሎት በአገልግሎት ላይ መትጋት መንፈሳዊ ፍሬዎችን ማፍራትና ከሥጋ ፈቃድ ሐሳብና ተግባርም መራቅ አይቻልም። የማይጸልይ ሰው ሕይወት የተለየው ሰው መሆኑን ሲያውቅ ይገባል። የማይጸልይ ሰው ሕይወት የተለየው ሰው መሆኑን ሊያውቅ ይገባል። ጸሎት ሰላምና እረፍት ነው። ሰላምና እረፍትንም ለማግኘት ከኃጢአት ራሳችንን ለመጠበቅ የጽድቅ ሥራንም ለመሥራት የቅድስና ሕይወትን ለመኖር የቅዱሳን አስረ ፍኖትን ለመከተል ከበረከታቸው ለመካፈል ጸሎት መሠረታዊ ተግባር ነው። ጸሎት ምስጋናና ልመና ነው። እግዚአብሔር ስላደረገልን ስለሚያደርግልንም እንዲሁም ለሚያስብልንም ነገር የምናመሰግንበት መንገድ ጸሎት ነው። የቤተ ክርስቲያን ሰላምና አንድነት ለማስጠበቅ ንጹሕ ልቡና እንዲሰጠን ከክፋት ከተንኮልና ከምቀኝነት እንዲጠብቀን ጥበብና ማስተዋሉንም እንዲሰጠን ቅን ልቡና እንዲፈጥርልን ልዩነትንና ክፋትን ከመካከላችን እንዲያጠፋልን እውነተኛ ፍቅር እንዲሰጠን መጸለይ ያስፈልጋል። በአሁኑ ጊዜ በዓለማችን በሀገራችንና በቤተ ክርስቲያን እውነተኛ ሰላም ጠፍቷልና እርሱ ሰላምን እንዲሰጠን ልንጸልይ ይገባል። ጌታችን ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ እያስተማረን ለዚህ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 41። ጸሎታችን የማይሰማው ለምንድን ነው? የምትለምኑትን አታውቁም። የማቴዎስ ወንጌል ምዕራፍ 20 ቁጥር 22 የምትለምኑትን አታውቁም ብሎ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ቃል የተናገረውም የዘብዴዎስ ልጆች እናት ልመናን መሠረት በማድረግ ነው። ልጆቿን ለማክበር ፈልጋ ከምድር ከፍ ብዬ እነግሳለሁ ሲል ስለሰማች አንዱን በግራው ሌለኛውን ደግሞ በቀኙ ሹመት እንዲሰጣቸው በማለት ልመናን አቅርባ ነበር። እርሱ ግን በዕለተ ዓርብ የሚቀበለው ምድራዊ ሥልጣንና ሹመት ሳይሆን መከራን ነበር፣ ለዓለምና ለሰው ልጆች ሁሉ የሚሆን ሥጋዊ መከራ። ይህንንም ጌታችን እንዲህ ብሎ ገልጾታል። እነሆ ወደ ኢየሩሳሌም እንወጣለን የሰው ልጅም ለካህናት አለቆችና ለጻፎች ይሰጣል፣ የሞት ፍርድም ይፈርዱበታል፣ ሊዘባበቱበትም ሊገርፉትም ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል፣ በሦስተኛው ቀን ይነሳል አላቸው። የማቴዎስ ወንጌል ምዕራፍ ሃያ ከቁጥር 18-19። እኛም ዛሬ ልመናችንን ልናውቅ ይገባል። ከዚህም የተነሳ ልመናና ጸሎቷ ተቀባይነትን ሳያገኝ ቀርቷል። የመጀመሪያው ለጸሎታችን ስምረት ወይም ተቀባይነት የልብ ንጽሕና ሊኖረን ያስፈልጋል። በልባችን ውስጥ ቂምና በቀልን ይዘን በጥላቻ ተሞልተን የልዩነት ግንብን መስርተን በተለያዩ ሥጋዊ ነገሮችም እየተከፋፈልን መጸለይ በእውነት ድፍረት ነው። አሁን ባለው ወቅታዊ ሁኔታ በእውነት ንጹሕ የሆነ ሰውን ወይም ክርስቲያን ማግኘት አስቸጋሪ ነው። ከክፋትና ከተንኮል እየራቀ እምነት ያለው በጎ ምግባር የሚያዘወትርና ዓለምን ወደ ተስፋይቱ ምድር የሚያደርስን መሪ ማግኘት ከብዶናል። ሁሉም ሰው በፖለቲካ፣ በዘር፣ በሀገር፣ በድንበር ጉዳይ በመከፋፈል ወደ ግጭትና ጦርነት እያመራ ነው። ክርስቲያን ሆኖ ግን ተግባሩ አረመንያዊ ነው። ወገንተኛ ሆነናል። ጥላቻ፣ ዘረኝነትና የገንዘብ ፍቅር ገዝቶ ባሪያም አድርጎናል። ይህንንም መጥፎ ስሜት ይዞ መጸለይ ድፍረት ከመሆኑ በተጨማሪም ከንቱ ልፋት ነው እግዚአብሔርንም ማሳዘንም ነው። ይህ እምነትን ያሳጣል፣ ወደ ጥርጣሬም ይከታል፣ በመንፈሳዊ ሕይወት ላይም ዝለትን ያመጣል። ስለዚህ ከመጸለያችን በፊት ልብን ንጹሕ ማድረግ ያስፈልጋል። ለምን፣ እንዴትና መቼ እንደምንጸልይም ልናውቅ ይገባል። ክርስትና በየዋህነት ብቻ የሚከተሉት ሳይሆን እውቀትና ሕይወትም ይፈልጋልና ቅዱስ ዳዊት አቤቱ ንጹሕ ልብን ፍጠርልኝ ያለው ለዚህ ነው። በቤተ ክርስቲያን የጸሎት መርሃ ግብራት ላይ መሳተፍ፣ ቅዳሴ ማስቀደስ፣ ኪዳን ማድረስ፣ ውዳሴ ማርያምና ዳዊት ማንበብ መድገም፣ ክርስቲያናዊ ምግባር ነውና ንጹሕ ልቡን አይዘን ይህን ልንፈጽም ይገባል። ሁለተኛው ጸሎታችን ተሰሚነት የማያገኘው የእምነትና የምግባር ባዶዎች ስለሆንን ነው። አብዛኞቻችን ክርስትናን በስምና በልብስ ወይም በበዓላትና በወቅት እንጂ በእውነትና በሕይወት የምናውቅ አይመስለኝም። ክርስትና ተከታይነት ብቻ አይደለም፤ ሕይወትና ኑሮን ይፈልጋል። የእኛ ሕይወትና እምነታችን ለየቅል ነው። ላያችን ጥሩ መሳያዎች፣ ነገር ግን ውስጣችን ክፋት የሞላበት ሆኗል። ኑሯችን የፉከራና የሽለላ ሆኖብናል። በዕውቀትና በእምነት ሳይሆን በስሜታችን መመራት ከጀመርን ውለን አድረናል። ሰዋት ቤተ ክርስቲያን ከሰዓት ጣዖት ቤት ሆኖብናል። በሥጋ ፍሬ ተግባር ሥጋዊ ሐሳብና ምኞት ማንነታችንን አሳጥቶናል። ፍቅርና ርኅራሄ ርቆናል፣ መተዛዘን አቁመናል። በዚህ ሕይወት ውስጥ ሆኖ መጸለይ በራሱ ትልቅ ድካም ነው፣ መመለስን ይፈልጋልና። ፍቅራችን የጥርስና የስም ሆኖብናል። እምነትና ምግባርም ርቆናል። ጌታችን የሰው ልጅ በመጣ ጊዜ በምድር እምነትን እያገኝ ይሆንን እያለን፣ ለዚህ ነው የሉቃስ ወንጌል ምዕራፍ 18 ቁጥር 8። እምነት የሁሉም ነገር መሠረት ነው፣ ምግባር ደግሞ ማገር ነው። ያለ እምነትና ተግባር የጸሎት ሰው መሆን አይቻልም። ስለዚህ እምነት ምንድን ነው? ምግባርስ? የእምነት ጥቅምና ዓላማው ምንድን ነው? የእኔ የእምነት ሕይወት ምን ይመስላል ብለን ራሳችንን ልንጠይቅ ይገባል። የእኔ እምነት ሕይወት ምን ይመስላል ብለን ራሳችንን ልንጠይቅ ይገባል። ርኅራሄ ርቆን በጭካኔ ሰንሰለት ታስረናል። የእምነትና የምግባር ድቀት ወይም ባዶ መሆን እያንገላታን ነው። ዓለምና የገንዘብ ፍቅር ገዝቶናል። ታዲያ በእንዲህ ዐይነት ሕይወት ውስጥ ሆኖ መጸለይ እንዴት ይቻላል? ብንጸልይስ ምን ዐይነት ውጤትን እንጠብቃለን? ከዚህ ችግር ለመውጣት መጸለይ ያስፈልጋል፤ ግን ጸሎታችን በንጹሕ ልቡና መሆን አለበት። አረማችንን ነቅሎ መጣል ያስፈልጋል። እምነትና በጎ ህሊናም ሊኖረን ይገባል። የንስሐ ሕይወትም ያስፈልጋል። እንዲህ ከሆነ ጸሎታችን ተቀባይነትን ያገኝልናል። ሌላው ለጸሎታችን ስምረት መሠረት የሆነው ነገር የልብ ሐዘን፣ ጸጸት፣ ለቅሶና ንስሐ ነው። የተጠናወተን ክፉ መንፈስ ከእኛ የሚርቀው በልብ ንጽሕና በእምነትና በበጎ ምግባር ስንኖር ነው። ቅዱሳን አባቶቻችን ልባቸው ንጹሕ ስለነበረ ፀሐይን አቁመዋል። ባሕርን ከሁለት ከፍለዋል። ያንበሶችን አፍ ዘግተዋል። በልብስና በጥላቸውም ድውያንን ፈውሰዋል። እሳትን አጥፍተዋል። ሕይወታቸው በጸሎትና በትጋት የተሞላ ነበርና ሳይናገሩም፣ እግዚአብሔር የልባቸውን ያውቅ ያሰቡትንም ይፈጽምላቸው ነበር። እኛስ ከአባቶቻችን ምን እንማራለን? የእኛስ ሕይወት ምን ይመስላል ብለን ራስን ማየት ያስፈልጋል። ሀገራችንና ቤተ ክርስቲያናችን ችግር ላይ በመሆናቸው ሰላም፣ ፍቅርና አንድነት ጠፍቷል። እርስ በእርስ ተጨካክነናል። የዘርና የብሔር የመሬት የሥልጣን የገንዘብና የዓለም ፍቅር አይሎብናል። ቤተ ክርስቲያን ተቃጥላለች፣ ተዘርፋለች። ካህናትና ምዕመናን ተሰደዋል፣ ተገድለዋል። ዘረኝነትና ሙስናው አምላክ ሆኖብናል። ከዚህ የሚያወጣን የሐናና የራሄል እንባ በእውነት ያስፈልጋል። ሱባኤ እንገባለን፣ ሰባቱ አጽዋማትን እንጾማለን፣ ቅዳሴና ኪዳን እናደርሳለን፣ መንፈሳዊ ተግባራትን እንፈጽማለን። ግን ለምን መልስ አጣን ብለን ራሳችንን ልንጠይቅ ይገባል። ጸሎት ለክርስቲያን የአገልግሎትና የነገሮች ሁሉ ቀዳሚ ተግባር ነው። ከጸሎት የሚበልጥ አገልግሎት የለም፤ ምክንያቱም የሁሉም ነገር መሠረቱ ጸሎት ነውና። ከዚህ የተለየ አገልግሎትም ባዶ ለፋት፣ ከንቱ ሩጫ ብቻ ነው፤ ምንም አይነት ውጤት የሌለው ድካም ብቻ ይሆናልና። መጸለይ ስንል የጸሎት መጻሕፍትን ማንበብ ማለት ብቻ አይደለም፤ ነጭ ልብስም ለብሶ ቤተ ክርስቲያን መመላለስ ማለት ብቻም አይደለም። መጸለይ በሕይወት በእውነት በፍቅር በምግባር የሚገለጥ መሆን አለበት ጸሎታችን ሰላምና ፍቅርን አንድነትን የሚያመጣ ቤተ ክርስቲያንን ከጠላት የሚጠብቅ ልዩነትን ዘረኝነትን የሚያጠፋ በአገልግሎት እንድንተጋ የሚረዳን ሊሆን ይገባል ጸሎት በልማድ ወይም ለታይታ የሚደረግ አይደለም ለንስሐ ለጽድቅና ለቅድስና እንዲሁም ለክብርና ለጸጋም የሚያበቃን ሊሆን ይገባል። የሚያገለግል ሰው ጸሎት ሊያዘወትር ይገባል። ከማገልገል በፊት ጸሎት ይቀድማል። በጸሎት ሰዓት ለሥጋ ቅድሚያ መስጠት የመንፈስ ዝለትና የነፍስም ሞት ነው። በጸሎት ሰዓት ለሥጋ ቅድሚያ መስጠት የመንፈስ ዝለትና የነፍስ ሞትም ነው። ከምግብ ጸሎት ቀዳሚ ነው። ቅዳሴ ላይ ቆመን ወይም ኪዳን እያደረስን የምናወራው ስለ ዘር እና ብሔራችን ሆኗል። ቤተ መቅደስ ውስጥ ቆመን በስልክ እናወራለን፣ ያውም እንዋሻለን። እውነት፣ ፍትሕ፣ ርትዕ፣ ምግባር፣ ሃይማኖት፣ መንፈሳዊነት ዋጋ አጥተዋል። በብዙ አረሞች ተከበናል። አረሞቻችንን ነቅለን ልንጥል ይገባል። ይህ ሲሆን ጸሎታችንን አምላክ ይሰማናል። የልባችን መሻትና ፍላጎትንም ይፈጽምልናል። እንባችንም ዋጋ ያገኛል። እርሱም በምሕረቱና በቸርነቱ ይታረቀናል። ለዚህ ክብርና ጸጋ የሚያበቃን ሕይወት እምነትና ምግባርም ሊኖረን ይገባል። ለዚህ ሕይወትና ክብር እርሱ ያብቃን። አሜን። ይቆየን።